ለጥቂት አመለጠው። በጣም ቆንጆ ክሮስ፣ በጣም የሚያምር ኳስ ነበረ። አቡኪ፣ ምን አይነት አስገራሚ ምታት፣ ምን አይነት አስገራሚ እንቅስቃሴ ነው ማሳየት የቻለው። ግን አሁንም ኳስ እንደገና ተበላሸ። ሞሳላ ገባው። ሞሳላ ኦፍሳይድ። አዎ ሞሳላ፣ ሞሳላ ለግብፅ ብሔራዊ ቡድን አስቆጥሯል፣ የመጀመሪያውን ግብ የኢትዮጵያ ብሔራዊ ቡድን ላይ ምናልባት ግልጽ ስተት በኢትዮጵያ ብሔራዊ ቡድን በኩል ተመልክተናል። ዋሊያዎቹ ራሳቸው በካውንተር አታክ የተጠቁት ኳስ ነው። በራሳቸው ስተት ግቦ የተቆጠረው ከግብ ጠባቂ ጋር ተገናኝቶ የመጀመሪያውን ግብ አስቆጥሯል። አብ ኳስ ያቀበለው ግን አቡበከርና ስር ኳሱን ማግኘት አልቻለም። አሁን እንደገና ኳስ ሁለተኛውን ጎል አስቆጥረዋል። ዚዞ ለግብፅ ብሔራዊ ቡድን ሁለተኛውን ጎል አስቆጥሯል በአርባኛው ደቂቃ የግብፅ ብሔራዊ ቡድን ሁለት ለባዶ በሆነ ውጤት መምራት የጀመረበትን ጎል አስቆጥሯል። የ29 ዓመቱ የዛማሊክ ተጫዋች ሁለተኛውን ጎል አስቆጥሯል። ምናልባት